ሰሞኑን በተከታታይ መንግሥት የጥቁር ገበያ ሐዋላን ለማጥፋትና ለማዳከም አዳዲስ መመሪያዎችን በማውጣት እርምጃ እየወሰደ ይገኛል። በተለይ ብሔራዊ ባንክ ከሰሞኑ ያወጣው መመሪያ የጥቁር ገበያ ሐዋላን ሙሉ በሙሉ ያጠፈዋል ቢባልም በተወሰነ መልኩ እንግዲህ መንሰራራትን አሳይቷል። በዛሬው ዕለት ያለው የጥቁር ገበያ ሐዋላ ዶላር፣ ዲርሃም፣ ዲናር እንዲሁም የተለያዩ የዓለም ሀገራትም። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 19 2018፣ አወዛጋቢውና አነጋጋሪው የጥቁር ገበያ ሐዋላ ማገባዳጃው እየደረሰ ይመስላል። እንግዲህ ከሰሞኑ በተከታታይ ጊዜያት መንግስት የጥቁር ገበያ ሐዋላን ለማጥፋት አዳዲስ መመሪያዎችንና አዳዲስ ስትራቴጂዎችን በመንደፍ በትላንትና ሁለትም እንግዲህ የተለያዩ አይነት እርምጃ ሲወሰዱ ተመልክተናል። በተለይ በተለያዩ የዓለም ሀገራት ሆናችሁ ገንዘብን በሐዋላ የምትልኩ እጅግ ከፍተኛ ጥንቃቄ ልታደርጉ እንደሚገባ በተደጋጋሚ ወደ እናንተ አደርሻለሁ። ሆኖም ዛሬም እንግዲህ ይህንን መመሪያ መሰረት በማድረግ ከፍተኛ የሆነ እርምጃ እየተወሰደ ስለሆነ ጥንቃቄ አድርጉ ለማለት ያክል ወዳለሁ። በዛሬው እለት እንግዲህ ያለው የጥቁር ገበያ ሐዋላ የ17 ሀገራትን እንዲሁም በባንክ የስምንት ሀገራትን መረጃ ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በዛሬው እለት እንግዲህ በትላንትናው እለት የናንተ የድምጽ ብልጫ የሆነው ዩሮን አስቀድምልን ያላችሁን የቻናል ቤተሰቦች ዩሮን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ የማደርስ ይሆናል። ቀጣይ የትኛው ይቅደም በእናንተ ድምጽ ይወሰናል። በዛሬው እለትም አንድ ዩሮ ስንመለከት 205 ብር ከ70 ሳንቲም ሲመነዘር 100 ዩሮ 20570 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የአሜሪካ ዶላር ነው። በዛሬው እለት አንድ የአሜሪካ ዶላር 179 ብር ከ80 ሳንቲም ሲመነዘር አንድ መቶ የአሜሪካ ዶላር 17980 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው እለት አንድ የካናዳ ዶላር 128 ብር ከ90 ሳንቲም ሲመነዘር 100 የካናዳ ዶላር 12890 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው እለትም አንድ ፓውንድ ስተርሊ 239 ብር ከ80 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23980 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብበውናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬው እለትም አንድ የባህሪን ዲናርን ስንመለከት 480 ብር ከ70 ሳንቲም ሲመነዘር አንድ መቶ የባህሪን ዲናር 48 ሺ ከ70 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውድ ሪያል ነው። በዛሬ ሁለት አንድ የሳውድ ሪያል 47 ብር ከ73 ሳንቲም ሲመነዘር አንድ መቶ የሳውድ ሪያል 4773 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው እለትም አንድ የዱባይ ድርሃምን ስንመለከት 48 ብር ከ50 ሳንቲም ሲመነዘር 100 የዱባይ ድርሃም 4850 የኢትዮጵያ ብር ሲመነዘር ይውላል ማለት ነው ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት በዛሬው እለትም አንድ የኩዌት ዲናርን ስንመለከት 593 ብር ከ90 ሳንቲም ሲመነዘር አንድ መቶ የኩዌት ዲናር 59390 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 257 ብር ከ50 ሳንቲም ሲመነዘር አንድ መቶ የጆርዳን ዲናር 25750 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለት አንድ የአውስትራሊያ ዶላር 118 ብር ከዘጠና ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11890 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ሁለትም አንድ የኦማር ሪያል 470 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 47000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 223 ብር 95 ሳንቲም ሲመነዘር 100 የስዊስ ፍራንክ 22395 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 22 ብር 83 ሳንቲም ሲመነዘር 100 የቻይና ዩዋን 2283 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው በዛሬው ለት አንድ የእስራኤል ሽቅል 52 ብር ከ01 ሳንቲም ሲመነዘር 100 የእስራኤል ሽቅል 5201 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ የህጋዊ ባንኮች በከፍተኛ ሁኔታ የምንዛሬ ዋጋ ተመኑ የሚታወቀው የሩሃ ፎሬክስ እንግዲህ ጭማሪ አድርጓል። በዚህም አንድ የአሜሪካ ዶላርን 174 ብር ገዝቶ 177 ብር ከ38 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 220 ብር ከ45 ሳንቲም ገዝቶ 224 ብር ከ86 ሳንቲም እየሸጠ ይገኛል። ዩሮን 195 ብር ከ09 ሳንቲም ገዝቶ 198 ብር ከ99 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 205 ብር ከ55 ሳንቲም ገዝቶ 209 ብር ከ66 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 45 ብር ከ73 ሳንቲም ገዝቶ 46 ብር ከ64 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ23 ሳንቲም ገዝቶ 46 ብር ከ13 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ87 ሳንቲም ገዝቶ 23 ብር ከ33 ሳንቲም እየሸጠ እንደሚገኝ ዕለታዊ የምንዛሬ ዋጋ ተመኑ ይህንን ይመስላል ማለት ነው። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሀውላና የባንክ የምንዛሬ ዋጋ ሰፊ ልዩነቱ እንግዲህ እየጠበበ ያለበት ሁኔታ ነው። በተለይ መንግስት በትናንትና ዕለት የተለያዩ አይነት ህገወጥ የውጭ ምንዛሬ ላይ እርምጃ እየወሰደ ስለሆነ ከፍተኛ ጥንቃቄ አድርጉ ለማለት ያክል እንግዲህ እወዳለው። በተደጋጋሚ እንዲህ አይነት መረጃዎችን እየተከታተልኩ እንግዲህ ወደ እናንተ እያደረስኩ ነው። ምክንያቱም ገንዘባችሁን በህገወጥ መልክ ልካችሁ አደጋ ላይ ከመውደቃችሁ በፊት ከፍተኛ ሆነ ጥንቃቄ ማድረግ እንደሚገባችሁ ነው። ቪዲዮውን እንግዲህ ላይክ ላይክ ሸርሸር ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየለቱ የሚለቀቀው መረጃ ምን እንዲደርሳችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እያልን ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን